ዋ! ነፍሴ እኛ ከየትኞች ነን? አላህም ከሚወነጀሉ ከሚያምሱ፣ ከወንጀለኞች፣ ከዝሙተኞች፣ ከሰርቆሾች ከአር ከስንቱ አሰላሙ አለይኩም ራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ሕዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ርዕስ ለየት ባለነው የመጣሁት ማለት ነው። የዛሬ ርዕስ እንግዲህ ዋ ነፍሴ የቷነሽ ከሶስቱ ይላል። እንግዲህ ሶስቱ ዝርዝር እያንዳንዱ መጣሉ፣ አንደኛ በአላህ ስም ጠይቁ እስኪ ተማከሩ የሚል ነው። ሁለተኛዋ ደግሞ በሱረቱል ፈጀር የምናገኘው ነው። እንግዲህ ሁሉንም አብረን እናያለን ማለት ነው። ቪዲዮን ግን ስትጀምሩ ላይክ ሸር አትርሱ ማለት ነው። እስኪ እንበራታታ ሁላችንም። አንደኛ ነገር ቪዲዮ ስንሰራ በጣም እንደሚከብድ ብዙ ነገር አለ። ቪዲዮ ሁላችንም ስንሰራ ማለት ነው ብዙ ነገር ያመጣብናል ማለት ነው። የቷ ነሺ ከሶስቱ አንደኛ፣ በአላህ ስም ጠይቁ እስኪ ተማከሩ፣ ሞት ድንገት ሳይመጣ ሳንገባ ቀብር፣ የነፍስያ ጉዳይ አሁኑ መርምሩ፣ በኢህላስ መድረስ ስንቆም ለፈጅሩ ሶረቱል ፈጅርን ኢማሙ ሲቀሩ ምልክት አሳዩን ያው ለተደብሩ። እሺ የታና እንግዲህ ከእነዚህ ሁሉ ማለት ነው። በሶረቱል ፈጅር ኢማሙ ሲቀሩ ምልክት አሳዩን ያው ለተደብሩ። አቦ ሀያያ አቦ ሀመውያም ለማጠናከሩ ከሶላት በኋላ ወንድሟ ምከሩ። ማሰልቸትን ፈርቶ ጸረን ባጭር፣ አላህ ይጠብቀን ስንል ዱዓ መጨመሩ። ተብርኪ አትርሱ በአድ ቡር ኑሩ። ነፍስ ሶስት አይነት ናት፣ አቁንም መስክሩ። ባይሆን የኔ ቷነሽ በሏታን መርምሩ፣ በሏት መርምሩ። አሁን ነው እድሉ ከሞት በፊት ገሩ አላህ ለወፈቀን ጮሌ ለስመጥሩ። ከምርመራ በፊት አሁኑ መርምሩ። ከምርመራ በፊት አሁኑ መርምሩ። አደራ ወንድሞች፣ አደራ እህቶች አብሽሩ። ሰለፊ ተስፋ ተሰራጨ ባገሩ። ከአድማስ ባሻገር ጋር ሸንተረሩ ይድመቅ በተውሂድ ሱና አስተምሩ የተግባር ሰለፊ ለመሆን ጣሩ። ከአድማስ ባሻገር ጋራን ሸንተረሩ ይድመቅ በተውሂድ ሱናን አስተምሩ። የተግባር ሰለፊ ለመሆን ጣሩ። ለይስሙኝ ብሎ ከንቱ ወሬ አታውሩ። ይሉኝ ሽርክ ነው ከወዲህ ፍሩ። ቢዲ አይነቅል ሊድረቅ ስራ ስሩ። ሽርክንም ጨፍ ጭፉ ኡማውን አብስሩ። በተውሂድ በሱና አንድ ሻውም አብሽሩ፣ ሰለፊዎች ሁሉ መልካም ስራ ስሩ። ሽርክን ምራቁ በእኽላስ ተግብሩ። ሙታቢ አደራ ከቢ ዓድ ፍሩ። ሽርክን ምራቁ ተውሂድን ሱናን አጥሩ። ያዝ ከቁርአን ከሀዲስ ተማሩ። በሰለፎ ይፍህም በዕልም ላይ ስሩ። ብርሃን ይስፋ ከተማው ገጠሩ። ሙእመይ ይራቁ አትከራከሩ አላግባብ ጊዜ እናተባክኑ አታውሩ። ሙእመይ መጠጋት የከፋ ነውሩ። በተለይ ወጣቶች ኦለማን አክብሩ። ከመስራትን በፊት ኦለማን አባክሩ። ሹራ ቀድሞ ይኑር ስሜት አሽቀንን ጥሩ። ሹሀብ ሹብሃ ይገፈፍ እስላምን ተማሩ። አልሐምዱሊላሂ ትልቅ ነው ሚስጥሩ። ሶስት አይነት ናስ ሲባል የሰው ልጅ ነፍስያ መልካማን ትሆን ዘንድ ፈለግ ትግ አንደኛ በሰሮቱል አንደኛ እንግዲህ በሰሮቱል ፈጅር መጨረሻ ላይ የተወሰን ቀጽ ለመርጧ ማሳያ ነው። ተረዱ። ገብየበት ገብዩበት ገበያ አንዷ ሙጡሜ ናት። አን ዘንጋ በሰለፎች ፋና ጉዟ የረጋ የጸደቀች በሀቅ ባጢል አትጠጋ። በሰለፎ ሽፋኖ ጉዞዋ የረጋ የጸደቀች ባህል ባጢላት ትጠጋ። አላህ አላህ ሊያደርገን ነፍስያ በልጽጋ በኢማን በተውበት አላህ ፍለጋ ሁል የምትደሰት በቆላ በደጋ ለዳዕዋ ሌት ከቀን እጅግ የምተጋ ኋላ የምትሸም የጀነቱን አልጋ ጎረቤት ልትሆን ከነቢያቶች ጋር ትሁን ዘንድ ነፍሳችን በአኼራት እንትጋ። ሁለተኛዋ እንግዲህ በአኼራ የምትጋናት ማለት ነው። ሁለተኛዋ ብሎ ለጠየቀ አንቀጽ ሁለት ላይ ሱረቱል ቂያማ ላይ እንጓዝ። እንዲህ የሆነች ለማማ ምን ወበት ምናልባት ሲጠይቃት የፈጣሪ አላህ አደራ ወገኔ ለምን ዘነጋ ወንጀል ስትዳፈር ሁሌ የምትወቅስህ ተውበት ባክሽ የምላት በአላህ ወጸድቀሽበት እርጊ ብዬ ይዞኝል ትትቆጭኝ ልትኖር ወንጀል ለይተ ስትወቅስህ አነቃች። ለመረጋጋት ወደ አላሁ አላህ ለምነው ሰበብ ከወፈቀ ለመረጋጋት ጉዞ ላይ ገና የሚቆጭህ ያልተረጋጋችው ይች ናት የኔሩ ያንተስ የንችየቷ ናት። እስኪ በአላህ ቁም ብለሽ መልሽን አንተም ጠይቅ። ሶስተኛዋ አንቀጽ ሀምሳ ሶስቱን ሱረቱ ዮሱፍ በደንብ አስተንትን፣ ግንዛቤ አስፉ። አላህ ካላዘነ ሰይጣንም መለካፋ አይቀርም ወንጀል ላይ ለሚንከረፈፍ ነፍስ ሁሌ በሱ ተጨማልቃ ለምዳ አካልና አልቅም ቀልብ እየተጓዳዳ አማሪቱን ቢዙዕ የሆነች ወራዳ የነፍስ አይነት አለች ሀቅን የማትረዳ ወንጀል ተዳፋሪ ቁንጥጥ እንግዳ ስለጥንኩ ብላ ኖርማን ነው የሷ ዕዳ ነው በቃ ዘነጋች ጀሀነም ተማግዶ ሀላ ልትጸጸጽ ዛሬ ወሬ ለምዳ ሀራም መዳፈር በእሷ ቤት አራዳ። አላህ አንደኛዋን የጀነት ሙሽራ ነፍሳችን ያደርጋት፣ ሰበቡን እንስራ። ሀራም አንዳፈር ሀላል እናክብር። ንቁባት ነፍስያ ላጣቃት ባደራ ከፍ አድርገን ማው ለብለብ የሱና ባንዲራ ይሁን መግለጫ በእስልምና ዳር በሰለፎች መንሀጅ ላይ ጉዟችን ስምራ አላህ ይጠብቃል ሁላችንን በሰለፎች ጎንጉዟችን ይሳካ፣ ማለት ነው። አላህ ሱብሓነሁ ወተዓላ ሁላችንን በያለንበት የጠበቀን። እስቲ ከየትኛዋ ነን እኛ ማለት ነው። እኛ ከየትኛዋ ነን? ውድ ሚዲያ ማለት የሰው ልጅ ልጆች ከሀገር ሀገር ከሀገር ሀገር ከአህጉር አህጉር የሚያገኝ ሩቅ የማቅረብ እውቀት የምንቀስምበት ልዩ የፈጣሪ ስጦታ ነው። አሁንም ቢሆን ሚዲያ በመልካም ለተጠቀምበት ድንገት ለሚያበረታታ፣ ለሚያስተምር ሰው ትልቅ የሆነ ጸጋ ነው። ከዚህ በተቃራኒ የተለያዩ መሀመራት ሚዲያዎች ህጎች ለሚጨብ ለሚራጭበት እና እንዲሁም የቴክቶክ ጉዳጉድ ለሚያበረታታ አካል ደግሞ ነገ የው መል ቅያማ አላህ ፊት ከባድ ቅጣት ሆኖ ይይዝበታል። እኛ ሰለፎች ከሌሎች ቡድኖች እጅግ በተሻለ ሚዲያን እንደምንጠቀምበት ይታወቃል። ለዚህም የሰለፎች ታዋቂ የሆነች መድረሳችን ከጦሳ ማዶ በመቀጠል አልመንጂን እንደዚሁም አልሚራች እና በሀገሩ በየከተማው የራሳቸው በየከተማቸው ስም የተከፈቱ ዳዋ ቁርአት የሚያስተላልፉበት ቻናል፣ የታወቂ ኡስታዞች ቻናል እንዳለ ይታወቃል። በመሆኑ አሁን ባለንበት ጊዜ ብዙ ቻናል ግሩፕ በመስፋፋት ላይ እንዳሉ ተጨባጭ እያያዛችሁ እየተዘነባችሁ ነው። በዚህ ሚዲያ ላይ የፈለጉትን ምን ሰዎችና አቂዳ የሚያስተምሩ አያሌ የጥምነት አንጃዎች እንዳሉና ከነሱ መጠንቀቅ እንዳለብን መዘንጋት የለብንም። ከመሆኑም እኛም ጋ ቻናሎች ግሩፖች በስተው አንድ ከተማ ስም ሶስት አራት ቻናል ይከፈት። ግማሹ በከተማው ስም ከፍቶ ቻናሉ ስታድግ ወደ ራሷ ስም ያዞሯታል። ተከታይ ለማብዛት ኡስታዝ ለመባል ራስ ከፍ ከፍ ለማድረግ ጠንካራ ነው ለመባል የሚያጋጥጣት አላህ ያዘነለት ሲቀር እነዚህ ሚዲያ ለመቆጣጠር መስመር ለማስያዝ የሚከተሉን መልእክቶች በጥንቃቄ እነ አንደኛ ለሰልፎች ጥንቃቄ ማድረግ እንዳለባችሁ የጦሳን ወይም የመጀንቅን ፕሮፋይል ያለበሰ ሁሉ ትክክል እየመሰላችሁ የተለያዩ ሸሀብናም ብሎ ለትዳር ትልቅ የሆነ እንከን እንደሚያመጣ ያልተረዱ እህቶች በማያውቁት ግሩፕ እየገቡ ለዚህ ችግር ስለባዩ ሆኑ ይገኛሉ። እና ቻናሉ በደንብ ሊተጣና እና አድሚኖች በደንብ ታወቁ ነው። ሁለተኛው መልእክት በተለያዩ ከተማ ያላችሁ ኡስታዞች፣ ወንድሞች ቻናል እናንተ የማታውቁት ወይም በደዓዋችሁ ስም የተከፈተ ካልሆነ ወደ ግለሰቡ ስም እንዲቀየር በማድረግ ከተማ ቻናል አስታስተዋውቁ። ሶስተኛው መልእክት ለታላቁ ውስጣጥና ደረጃ ከፍ ያለ መሆናቸውን የታወቀ ነው ማለት ነው። ሙርጃዎች የታያሉ ሂዝቦች የ የጦሳ ፕሮፋይል እየለበሱ መንሃጅ የሚቀርቡበት እህቶች ወንድሞ ሸሀብ እየለቀቁ ይገኛሉ። በዚህ ምክንያት እህቶቻችን በሕይወታቸው ላይ መከራ እየደረሰባቸው ነው ማለት ነው። አላህ ስብሀን ወተላ በመጨረሻም ይሄንን ሁሉ ይጠብቀ እንላችኋለሁ ማለት ነው። እና ከዚሁ እሰናበታችኋለሁ። እንግዲህ ዋ ነፍሴ ብዙ ነገር የምንሰራበት የምንማርብን ነው እቺ ነፍስ እያችን። እንግዲህ እኛ ከስንቱነን ከየትኛ የቱነን ብለን መወሰን አለብን ማለት ነው። አላህ ሱብሃነሁ ወተዓላ ሁላችንንም እዚህ አድርሶናል። ግን እኛ የቷነን እስ ከምድነን ብለን ማለት አለብን ማለት ነው። ባይ ባይ። ወዳቸዋለሁ። ቪዲዮውን ግን ላይክ ሼር አድርጉ ማለት ነው። ባ